የቤቲ ውሸት ተጋለጠ። ውሸቷን መሆኗን ጽናት ደረሰችበት ማለት ነው። መጀመሪያም እኔ ጠርጥሬሽ ነበረ አለቻት ኪራ። ራሱ እውነት አልመሰለውም በጣም ተደናግጧል። የቤቲ እናትም ጽናትን እያስፈራራሽ ትገኛለች። ሰላም፣ ሰላም ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛ። ለዚህ ቻናል አዲስ ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ እስከ ቪዲዮ ፍጻሜ ለመከታተል ሞክሩ። ጽናት በምን ምክንያት ነው የደረሰችበት፣ እንዴት ተሳወቀች? የሚለውን አብረን የምናየው ይሆናል። እስከ ቪዲዮ ፍጻሜ ለመከታተል ሞክሩ። ማለት ነው እናም እንዳልኳችሁ ቤቲ ትክክለኛ እብድ እየመሰለች ትሰራ ነበረ እና አሁን ላይ ድራማ መሆኑን ቤቲ የምታደርገው ስራዎች በሙሉ ድራማ መሆኑን ጽናት ደርሳበታለች ደርሳበታለች። እንዴት ነው የደረሰችው የምትሉ ከሆነ ውሃ እየጠጣች እያወራች ነበረ። የሚገርማቸው ነገር ማለት ነው። ክችል ላይ ውሃ እየጠጣች እያወራች እያለ ደረሰችባት። ከዛ ጽናትን ስታይ ወዲያውንም ብርጭቆን ወረወረች። ብርጭቆ ተሰበረ እና እኔ እኮ ውሃ ጠምቶኝ፣ እናም ደግሞ መድኃኒትም ስለምወጥ እራብም ደግሞ ቶሎ ቶሎ ስለሚርበኝ አላስቻለኝም፣ ምናምን ብላ ስትቀበጣጥር፣ እባክሽን አትቀበጣጥሪ፣ እባክሽን አትቀበጣጥሪ፣ ይሄ ማስመሰልሽ ብታቆሚ ይሻልሻል አለቻት። ስለምንድን ነው የምታወሪው? እኔ እኮ የማውቀው ነገር የለም። ኧረ ምንም እኔ የማውቀው ነገር እኮ የለም። ለምንድን ነው እንደዚህ መቴኝ? አለቻት። በይ ዝም በይ፣ አታስመሲ፣ ነቅቼብሻለሁ፣ ተነቅቶብሻል አለቻት። ከዛን እንደዚህ ስታወራ የቤቲ ናት መጣች ስሜ ያለቻት ፅናትን ልጄን ጎትተሽ እንዳወጣሻት እኔንም ጎትተሽ ለማውጣት ያምርሻል ስጀመር ይሄ ቤት እኮ የአንቺ ሳይሆን የኪራ ነው አገባሽም ስጀመር ሰራተኛ መሆንሽ ንረሳሽ እንዴ የመጀመሪያ ፍቅረኛው ቤቲ ናት ይሄ ቤት ለቤቲና ለኪራ እንጂ ለአንቺ አይገባሽ ስጀመር አንቺ ኪራን አትመጥኚ ገባሽ? እሱ እኮ በአንቺ ህይወት ላይ በአንቺ ላይፍ ላይ እኮ እየተጫወተ ነው፣ አልገባሽም እንጂ አለቻት። በይ አንቺ ሴትዮ፣ ስነ ስርዓትሽን ያሽ። አንቺም ብትሆኚ ልጅሽንም ይዘሽ ከዚህ ቤት ውልቅ በይልኝ አሁኑ፣ አለቻት። ከዛም አንቺ ማንሽና ነው እኔ መወጣው? ምን ቤትነሽና ነው? ምን አገባሽ? ይሄ ቤት እኮ አያገባሽም። አንቺ ሰራተኛ ነሽ። ይሄ ቤት የኪራ ነው። ኪራ አንቺ ላይ እየተጫወተብሽ እንጂ በፍጹም ለትዳር አይፈልግሽም እወቂ፣ አለቻት። ከዛም በኋላ ጽናት በጣም ፌንት ነቀለች። ሲጀመር እናትና ልጆች ድራማ ባትሰሩ ነበር የሚገርመኝ ሁለታችሁም ይሄን ማስመሰላችሁን አቁሙ። ኪራ እንደዚህ አይነት እንደምታስቢው ሰው አይነት አይደለም። ትዳሬንም ህይወቴንም ለመበጥበጥ ወስናችሁ አቅዳችሁን የመጣችሁት፣ ይሄ ደግሞ አይሳካላቸውም። ስለዚህ አንችን ብትሆኝ ልጅሽንም ይዘሽ ጥርግ በይ አለቻት። ቤቲን ጎትተሽ እንዳወጣሻት በልጄ ቦታ ሰራተኛነት ሽንትቶች ትዳርሽን ስለቀጠልሽ እውነት መስሎሽ ነበረ። ይሄ መቼም አይሳካልሽም አለቻት። ጽናት አለቀሰች። የሚገርማችሁ ነገር አዘነች። ግን አንቺ ለምንድን ነው አንቺ ሴትዮ ክብርም አትፈልጊው? ምን አይነት አንቺ ሴትዮ ግን በቃ ፌንት ነቅላ ስትናገራት፣ ለነገሩማ እናት ስላላሳደገችሽ የእናትን ፍቅርና የእናትን ክብር የታቅያለሽ አንቺ አለቻት። ሲጀመርማ እኮ እንዳላከብርሽ ያደረግሽው እኮ አንቺ ነሽ። እንዳላከብርሽ ያደረግሽው አንቺ ነሽ። እዚህ ጋር እንዳላከብርሽ ያደረግሽው አንቺ ነሽ አለቻት። እናም የእናትን ፍቅር የማያውቅ ሰው እኮ ሌላ እናቶችንም ሊያከብር አይችልም። ሲቀጥል ደግሞ እኔ እናቷ አለውላት ቶሎ ነው የምደርስላት። አንቺ ማን አለሽ? ሰራተኝነትሽን ረስተሽ ገና ለገና ኪራ ባለቤቴ ነው እያልሽ ዝም ብለሽ ታውሪያለሽ። ኪራ የልጄ ባል ነው፣ የቤቲ ባል ነው። የመጀመሪዋ ፍቅረኛ እንደሆነ በደንብ አድርገሽ ታውቂያለሽ፣ በደንብ አድርገሽ ታውቂያለሽ። ስለዚህ ዝም ብለሽ እየመጣሽ፣ ዝም ብለሽ እየመጣሽ በኔ ላይ አታውሪ። አሁንም ቢሆን ልጄ እስክታገግም ድረስ እንደፈለገች መቀመጥ፣ መኖር መብቷ ነው። ምን አገባሽና? አንቺ ምን ቤት ነሽ? አለቻት ከዛም ሲከራከሩ ኪራ ደረሰ። ኪራ ሲደርስ ጽናት እያለቀሰች ነበር። የቤቲ እናት ምን አድርገሻት ነው ጽናቴ? ጽናት እንደዚህ አይነት ሰው አይደለችም፣ እንደዚህ ስትሆን አይቻት አላቅም። ጽናት ሰውን የምትነካ ሰው አይደለችም፣ ካልነኳት በስተቀር በፍጹም ጽናት እንደዚህ አይነት አይደለችም አለ። ከዛ ኪራ ሲመጣ ማልቀስ ጀመረች የቤቲ እናት። ለምን የምታለቅ ሰው ጽናትን እንዳያምናትና እሷ እንዲያምናት ነው። ግን የጽናትን ባህሪ ደግሞ ኪራ ያውቃል ጠንቅቆ ነው የሚያውቀው። እውነት ለመናገር ምን አይነት ሴት እንደሆነች በደንብ አድርጎ ኪራ ያውቃል። ከዛ ሁላችሁም የተነሳችሁት ቤቲ እያበደችው እንድታገግም እኔን ደግሞ ለማሳበር ነው የተነሳችሁት ብላ ክላሷ ገብታ እያለቀሰች እያለ ምሩዬም አይዞሽ አለቻት ማለት ነው። በስተመጨረሻም አይዞሽ ብላ ካበረታታቻትን በኋላ እዚህ ቤት ምሩዬ ድራማ እየተሰራ ነው፣ ቤቲ እያስመሰለች ነው በምታስመስለው ነገር ላይ ከአንዴም ሁለቴም ደርሼባታለሁ። ሁሉም ነገር ውሸት ነው አለች ማለት ነው። ከዛም በኋላ ከዛም በኋላ ኪራ ጽናቴ ተረጋጊ፣ አንድን ነገር ሳናረጋግጥ መወሰን የለብንም። የእውነትም እሷ እያስመሰለችም ከሆነ ውሸትም ከሆነ እያንዳንዱ ነገር ላይ እኔ ደርስበታለሁ እና የእውነትም የእሷ እብደት ውሸት ከሆነ የማስመሰልም ከሆነ እንደርስባታለን። አሽቀንጥሬ ነው ሞረውራት ስለዚህ አሁን እያንዳንዱ ነገር እስኪረጋገጥ ድረስ አንቺ አትናደጂ፣ አላት ማለት ነው። እና አይዞሽ፣ አትናደጂ፣ እያንዳንዱ ነገር ይደርስበታለሁ። የትኛውም ሴት እንኳን ቢሰለፍ ጽናት፣ ከአንቺ በቀርኔ ማንንም ላፈቅርም ልኖርም አልችልም። ስለዚህ እመኝኝ። እና የእውነት እሷ የምታስመስል ከሆነ የእውነት እሷ ይሄ እብደቷ ውሸት ከሆነ እያንዳንዱ ነገር ላይ አረጋግጬ ከደረስኩኝ በኋላ የምወስነው ውሳኔ እኔ ራሴ አውቃለሁኝ። ስለዚህ ጽናቴ እባክሽን ተረጋጊ፣ ትግስትሽ እኮ ተሟጦ አለቀ። ግን ለምን ሙሉ በሙሉ እኮ ተቀየርሽብኝ? አላት ከዛ እስኪ እናየዋለን አለች እና ምሩ የእውነት እውነት እያስመሰለች ነው ብላ ስጠይቃት፣ አዎ እኔ ክችን ስገባ እያወራች ነበረ። ከዛ እንዳጋጣሚ የኔና የእሱ አይን ሲገናኝ ወዲያውኑም የምጠጣውን ብርጭቆ መሬት ላይ ጣለችው። አይታኝ ደነገጠች እና ተርበተበተች ከአንዴም ሁለቴም ደርሼባታለሁ። ባለፈው ደረጃው ላይ ስልክ ስታወራ፣ ዛሬ ደግሞ ክችል ላይ ስለዚህ እንደዚህ እያስመሰለች የሆነ ነገር እዚህ ቤት ሊፈጠርና ትዳሬን ለማፍረስ ቤቲና የቤቲና ታቅደውን የመጡት ይህን ድራማቸውን ቢያቆሙ ይሻላል። ስለዚህ ኪራ እባከን ተረዳኝ የእውነት የምትወደኝ ከሆነ ሁለቱን እናትና ልጆችን ጥርግ አድርጋ ውጣልኝ አለችው ከዛን ጽናቴ ችግር የለውም ሁሉንም ነገር በማረጋገጥ እኔ እደርስበታለሁ የእውነትም ውሸት ከሆነ እምወስነው ውሳኔ እኔ እራሴ ያውቃለሁ ስለዚህ ጽናቴ አይዞች ትንሽ ጊዜ ታገሺ የእውሸትም ከሆነ እደርስበታለሁ የማስመሰል እብደትም ከሆነ እኔ እደርስበታለሁ እያንዳንዱ ነገር አይቼ አረጋግጬ በዛን ሰዓት ውሳኔውን እኔ እወስዳለሁኝ እና እንዳልኳችሁ እያንዳንዱ ነገር አይቼ አረጋግጬ ውሳኔውን እኔው ራሴ ያሳውቅሻለሁ። ስለዚህ ተረጋጊ እባክሽን ሲላት፣ ከዛም ጽናትም እሻለችው። በስተ መጨረሻ የቤቲ እናት ስድዋ በስማም፣ ስድ በስማም፣ ስድዋ በስማአም፣ ከባድ ነው እናንተ። እናም ሲቀጥል ምሩዬ፣ እውነትም ጽናት ተቀይራለች። አሁን ላይ እኔ ከጎኗ በሆንላት ይሻላል ጽናት እኮ በቃ ሙሉ በሙሉ ጭራሽ እውነት እኔ ግራ ተጋብቻለሁ አሁንስ ብላ ለናሆሜ ስትነግረው። ባክሽን መሩዬ ጽናት ላይ እኔ መፍረድ አልችልም። ጽናት እኮ ተሰቃየች። ጽናት ያየችው ፍዳ፣ ጽናት ያየችው ስቃይ፣ ጽናት ስንት ነገር ተቋቁማ ያለፈች ሴት ናት። እኔ በእሷ ላይ አልፈርድም። ብትቀየርም ምንም ብትሆንም እኔ በጽናት ላይ የምፈርድበትም ልብም የለኝም። በፍጹም ልፈርድም ልናገራትም አልችልም። ጽናት በጣም ተሰቃይታለች። በተለይ በተለይ ለኪራ ስትል ብዙ መስዋዕትን እንከፍላለች። በሶስት ይታግታለች ደግሞ በእንትና ምክንያት እና እንዳልኳችሁ የምታስታውሱ ከሆነ በጣም ስቃይ አይታለች። ብዙ ስቃዮችን፣ ብዙ ችግሮችን ያስተናገደች ጀግና ሴት ናት ጽናት ማለት ነው። ዛሬ ላይ ለእሷ ሁሉም ነገር በቃ ውጣውርን የሆነባት፣ አንደኛውን ስታልፍ አንደኛውን አንደኛው ስታልፍ አንደኛውን አንደኛውን አለፍኩ ስትል ሌላ በቃ ችግሮቹ እየተደራረቡባት እሷም ተሰቃየች። በመሀል ማለት ነው እውነት ለመናገር ተሰቃየች። በጣም የተሰቃየችው ግን ትዕግስቷ ይገርመኛል። እናም እንደዛ ሆኖሻለ ደግሞ የኪራ አባት ሀደራ ሰጥተውን የሄዱት ማለት ነው ለማን ለኪራና ለክብሮም ማለት ነው እና እባክንት የጽናትን አደራ ተረከብ፣ ለክብሮም ደግሞ የጽናትና የኪራን አደራ ተረከብ። እና ኪራም ክብሮምም ልጆቼ ናቸው እናንተ በሰላም ኑሩልኝ ብሎ አደራውን ለኪራ ለክብሮምም ሰጥተውን ሄዱት የኪራ አባት። ግን አሁን ላይ የቤቲ እናት ኃይለኛ ጦርነት ጀምራለች። ይህን ጦርነት የምትጠቀመው ድራማውን ከሰራች በኋላ ድራማው ከሰመረላት በኋላ ቀጥታ ልጇ ከኪራ ጋር እንድትኖር ማለት ነው። ከዚህ በፊት የምታስታውሱ ከሆነ ቤቲ ተናግራ ነበረ። እናቴ ኃይለኛ ነች፣ ስለዚህ ሽማግሌ መላክ አለብን፣ እናቴ ማወቅ አለባት ብላ ድራማው የተጀመረ ሰው የምታስታውሱ ከሆነ ማለት ነው ከዛ እንዲህ ተረጋጊ፣ ትንሽን ቆይ እንጂ እያላት ነው በስተ መጨረሻም ስራዋ፣ ተንኮልዋ፣ አመፅዋ የሌለ ኃይለኛ ነው የቤቲ በቃ እንዲያፈቅራት ራሱ የሆነ ሊያፈቅራትም እንኳን ሊያፈቅራት ቀርቶ ሊቀርባትም ራሱ አይፈልግም። ኪራ ግን አብረው ነው የሚኖሩት። እንደዛም ሆኖ በፍጹም በቃ ይቀርባት። ምክንያቱም የሆነ አካውኗ፣ ስድቧ፣ ንግግሯ እንኳን ሊያፈቅራት ሊቀርባት ሁላ አይፈልግም። በዛን ሰዓት ግን ጽናት በዛን ሰዓት የሌለ የመጨረሻ ቅን በቃ ንግግሯ፣ አስተሳሰቧ ምት የምታደርገው ድርጊት በሙሉ በጣም የሌለ በቃ የዋና መልካሙና ነው የምትሰራው። ያው ጀስት እንደ መዳም ቅመም ማለት ነው ሰራተኛና በሰራም በቃ የሌለ መልካሙና ጥሩ ሆና ንግግሯ ሁሉ ነገሯ ማለት ነው። እናም በዛ የተነሳ ነው የኪራ ልብ ውስጥ ጽናት ልትገባ የቻለችው የሚገርማችሁ ነገር። እና እስኪ ከጽናት ድራማ ምን ተማራችሁ? እንደተለመደ አስቴታችሁን በኮሜንት አስቀምጡልኝ። በጣም አሪፍና በጣም ምርጥ ድራማ ነው። እናም በቀጣይ እስክንገናኝ መልካም ቆይታ ይሁንላችሁ። በጣም ወዳችኋለሁ። ስለምታበረታቱኝ አመሰግናለሁ። ሰላማችሁ ይብዛልኝ። ባይ ባይ።